ዘማሪት ዘሪቱ ከበደ በአልቤማ ዙሪያ እጅግ አስተዋጽኦ ያበረከቱት በተለይ በዝማሬ ቅንብሩ ዙሪያ አጠቃላይ ሙዚቃ መሳሪያ ተጫዋቾችን በማስመልከትም ምስጋና አቅርባለች። ከነዛ መካከል አንዱ አንጋፋው አቀናባሪ ኢትዮጵያ ውስጥ አሁን በአንደኝነት ከተቀመጡት መካከል አንዱ የሆነው አንጋፋው አበጋዝ ነው። በጣም በሚገርም ሁኔታ ብዙ ሙዚቃዎችን አልፎም ደግሞ ዝማሬዎችንም በዛው ልክ እንደምሰራ የወጡት መረጃዎች ያሳያሉ። ከዚህ በፊትም ኤልያስ መልካ በዝማሬም በሙዚቃም በሁለቱም በኩል ይሰራ ነበረ። የነ ተከስተ ጌትነት፣ የነ ናዝሬት አማኑኤል ዝማሬዎች የተለያዩ ዝማሬዎችን በጣም በሚደንቅ ሁኔታ ሲያቀናብር ነበረ። እንደዛው ደግሞ አበጋዝ አሁን ለዘሪቱ ከበደ በዝማሬ ደግሞ ለዝማሬ በሚሆን አጫዋወት በጣም በምደንቅ ሁኔታ ተጫውቶታል። እጅግ የሚገርም ቅንብር እንደሆነ ጭምርም በርካቶቹ እየገለጹ ይገኛሉ። ማጽናናት የሚል የዘሪቱ አልቤም ላይ በጣም በሚገርም ሁኔታ ዋና አቀናባሪ ዝማሪዎቿን ያቀናበረላት አበጋዝ እንደሆነ ጭምርም ነው። አበጋዝ አንጋፋ ከተባሉት በኢትዮጵያ ሙዚቃ ኢንዱስትሪ ውስጥም የሚያበረክተው ሚና እጅግ የጎላ እንደሆነ አልፎም ደግሞ በዝማሬው በዛው ልክ ደግሞ እያቀናበረ እንደሆነ ጭምርም ነው የወጡት መረጃዎች የሚያሳዩት። ሚኪ ነኝ አብሬያችሁ ቆይሁት ከሚኪ ታቦር ኢንፎ የኔ ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኞ ሰላም ቆዩልኝ።